ቅዱስ ቅዱስ ብሎ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚች ሰዓት ስለዚህ ቃ ስላደረስከን፣ እናመሰግንሃለን። ይቅር ላይ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት ሰውሮናልና፣ ረድቶ ጠብቆ አቅርቦናልና፣ ተቀበሎናልና፣ ጽንቶ ጠብቆናልና እስከዚህ ሰዓት

እስከዚህ ሰዓት አድርሰናል እና እናመሰግናለን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና በሰማያት ላይ ከፍ ከፍ እና ከህፃናት ከሚጠቡት ልጆች አፍን ምስጋና አዘጋጀ ሰጥለ ጥለትን ግፈኛውን ታጠፋው ዘንድ የጣቶች ስራዎች ሰማችን አንተ የሰራቸው ጨረቃና ከዋክብት ያለን ታስበው ዘንድ ሰው ምንድን ነው ተጎበኘ ዘንድ የሰው ልጅ ምንድነው ነው? ከመላእክት ጥቂት አሳነስከው፣ በክብር በምስጋና ዘውድ ከለልኸው፣ በእጆች ስራ ሁሉ ላይ ሾምኸው። በኪሩቤል አድረ የምትኖር አምላካችን ሆይ በመላይት ዘንድ ትከብራለህ፣ ትመሰግናለህ። የተቀደሰ ማደሪያ ከሆነ አዳራሽን ንገባ ዘንድ ያደርክን አንተነ የምስጋና ቅድስና እናስብ ዘንድ የማይታየውን ምስጋናና ቅርብልህ ዘንድ ሁላችንን መማጠን ተቀበል። ሰማያዊ ምስጢር በምናስብበት እምነት ረብህን ጥቅምህን ስጠን። ሁላችንም ያለመጨነቅ፣ ያለመሸነፍ፣ ያለመሰናገል ጠብቀን። እግሮቻችንን ከዴጥ፣ አይኖቻችንን ከእንባ፣ ሰውነቶቻችንን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገለገሉ የወዳጆችን ሁሉ ልመናስብ በአንተ ከዳንብ ጋር ቁጠርን በአንድ ልጅ በእርሱ ያለ ክብር ጽና ላንተ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ሁሉን የምትይዝ ጌታ ሆይ እንለምናለን፣ እንማልዳለን በመላው ለሌት እንደተጠበክን ዳግመኛም ወደ

እስከ መቼ በነፍስ ያዘን እኖራለሁ? እስከ መቼ ልቤውን ጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በኔ ላይ ይታፍያሉን? አቤቱ አምላኬ የተመለከቴን ስማኝ። ለሞት እንዳያንቀላፋ ዓይኖችን አብራቸው። ጠላቶች አሸነፍነው እንዳይሉ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነት ታመንኩ፣ ልቤም በማዳነ ደስ ይለዋል። የረዳኝ እግዚአብሔር አመሰግነዋለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ ያለምን ኃጢአት የምታርቅ የእግዚአብሔር በግ አንተነና ይቅርበለን። በአባት በጥበብ መስፈርት ከሰማይ ይወርዳልና አንተ የፈጠር ቆማይ ተለዋጭ የሆነ ፍጥረትን ታደን ዘንድ አባይሎ ጥበብ የምትሆን አንተ እናመሰግናለን። ዛሬም ለዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ድረስ። በመከራዬ ቀን ፊትህን ከእኔ አትመልስ። ጆሮ ወደ እኔ አዘንበል፣ በጠራው ቀን ፈጥነ ስማኝ። ዘመኑም እንደጢስ አልቋልና አጥንቶችም እንደሳር ደርቀዋል። ተቀሰብኩለ